ትናንትም ፕሮሚስ ገብተሽልኝ ሁሉንም ነገር ነግራለሁ ከመጀመሪያው ተነስተሽ የተፈጠረው ነገር ሁሉ እንድታስረጅ። ውፍ በእናታችሁ ማን ነው እንደዚህ። ዛሬው ቀን እንደዚህ የናፈቀው ሀይሚና ብሩኬ በሰላም በመምጣታቸው ያለውን ነገር አጽድተው ተነጋግሮ ስለመጡ በጣም ነው ደስ ያለ ማለት ነውና፣ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መጣም። የኔ እንቁዎች የኔ እንጉዳዮች እንዴት ናችሁልኝ? እንጉዳዩ ሳይድ ብሩንጉዴዎች ብሩንጉዴ፣ ታውቃላችሁ፣ የሆነ ጣዕም ያለው የሚሸት ነገር ማለት ነውና ብሩንጉዴ ናችሁ እናንተ፣ የኔ ሽታዎች፣ የኔ ማር ወለላዎች ማለት ነውና። ዛሬ የሆነት በጣም ብሩኪ የልጅ አስተዋይ። እኔኮ ለብሩክ ስወግን ያለ ምክንያት አይደለም። ቅመሟ ደግሞ ዛሬ እርቅን አስመልክቶ ፏ ብልጭ ብላ ነው የመጣችው ማለት ነው፣ እምር ብሎባት እንዲሁም ሞዴል ናት። ቁጥርጥር ስትሰራ አስባችሁታል። በጣም በጣም በጣም አምሮባት ነው የመጣው እስቲ ከብሩክን ጀምር። ብሩኬ በቃ ምን ብዬ ልግለጽላችሁ፣ ቃላት አጣውለት ማለት ነው። ቃላት ያጣውለት እሱ ለምን እንደሆነ ታውቃላችሁ? በቃ የሚረዳበት አንግል የሚያይበት አንግል ገባችሁ አይደለም የእውነት በጣም በጣም በጣም መልካም ሰው ማለት ነው። ውን ሁሉም ወንዶች እንደሱ የሚረዱ ቢሆን ኖሮ እንደሱ አይነት አስተሳሰብ ቢሆን ኖሮ በቃ ጣም እድለኛ ነበር። እና ሀይሚ በእናትሽ እንዳታስከፊ ይህን የመሰለ ልጅ ማለት ነው። እና በመጀመሪያ የተናገረውን ነገር ዛሬ እኔ ሀይሚን ይዣት መጣለሁ። ኦልሬዲ ተታርቀናል። ትናንትም ከቪዲዮ በኋላ እኔ ብያቸዋለሁ። ጠዋት ቪዲዮ ሰርቻለሁ። ሙሉ በሙሉ ደስተኛ ያልነበረን ብሩክ ሲታረቅ ማለት ለምን ፍጼ ላለማስከፋ ሲል የተታረቀው እኔ ብያለሁ። ለምን እርቅ ሲሆን ከልባችሁ። አሁን ዛሬ ደስ ይላል አተራረቃቸው። ያለውን ነገር በግልጽ አውርተዋል። እሷን በግልጽ አውርታለች። ስሜቷን በደንብ አውታል። ለተመልካችም ተናግራለች። ይሄ በጣም የአንድ ሰው የበሳል ንግግር ነው። ገባቸው አይደለ? እሱም ምንድን ነው በቃ ጠየቃት። እንዴት ተዋወቃችሁት ከፋሲል ጋር ምንድነው የተፈጠረው? እሱ ፈል አንቺ ፈአ ማለት ፍቃድ ጠየቃት። ገብ ፍቃድ ስላችሁ አንድ ሰው እሚያ ለምሳሌ አሁን እናንተ ወደ ህይወታችሁ ሰው ሲመጣ የሚረብሻችሁ የሚያስጨንቃችሁ ምናምን ከሆነ አይታችሁ አይታችሁ ለእናንተ ምቾት የማይሰማችሁ ከሆነ ምንድነው ታስጡታላችሁ። አይ ብሩክ ያለው ምን እንደዛ ነው፣ ምጠይቅሽ ጥያቄ አለ፣ በግልጽ እንድመልሽልኝ ፈልጋለሁ አላት። ከፋሲል ጋር እንዴት እንደተዋወቁ በቃ ያለውን ነገር በግልጽ በግልጽ አብጠርጥራ ተናግራለች ማለት ነው። እንዴት እንደተዋወቁ ቀለበቱን እንዴት ልትቀበለው እንደቻለች ከዛ በኋላ ከቀለበቱ በኋላ ነው ነገሮች እያከረረ እየመረረ የሄደው። እሱ ለካ ፋሲል ሃይሚ ያው ተናግራለች ቀለበቱን ሳትፈልግ ጓደኞቿን ሰብስበው ጓደኞ የፋሲሉን ጓደኞች ሰብስበው ስትቀበል እኔ ሸመኛ እንደሆንኩ አይናፋር እንደሆነች ተናግራለች። እና ሸም ይዞኝ ነው ለጓደኞቹ አፍሬን የተቀበልኩት። ግን ፋሲል ደግሞ የተረዳው ያን ቀለበት ስቀበለው ለፋሲል ቦታ ያላት መሰሉ ልብ ውስጥ በቃ የሆነ የምታፈቅረው አይነት ነገር ነው ያሰበው ፋሲል ማለት ነው። እና እኔ ጋ ግን ያ ስሜት የለም ከዛ ብዙ ጊዜ ቴክስት ይጽፍልኛል፣ ያወራኛል። በቃ ጀስት ፍቅረኛ ማቾች የሚያደርጉትን ነገር አለ ሲሌ ቻው፣ እወድሻለሁ፣ አፈቅርሻለሁ ይለኛል። እኔ ግን ለዛኛው አይነት ነገር ሁሉ ምላሽ ምንም የሰጠሁት ነገር የለም። መረጃም አለኝ ቴክስቶችን ማሳየት ይችላለሁ። እሱ ይሄኑ ቴክስቶቹ ማስረጃ አለኝ። አሳይኝ ካልከኝ አሳይሃለሁ። ግን ከዚህ ውጭ እኔ ምንም ነገር ያደረግኩት ነገር የሚልም የሚጸጽተኝም የሚያስቆጨኝም ስህተት የሰራሁት ነገር የለም። ስህተቴ ቀለበቱ መቀበል ነው። ያን ደግሞ አላወቅኩም። ሳላቅ ነው ሳላቅ ነው ሳላቅ ነው እንትን ያለው ሲቀጥል ደግሞ አንታጁ ብዙ ጊዜ እኔ ያልነገርኩ ከእሱ ጋር እንዳትጣላ ብዬ ነው ገባ። ይሄ ለብሩ ከማሰብ አንጻር ነው ይጠብቅባች ደግሞ መልካም ጎንም አላት እኮ ብዙ ጊዜ አንተ ከሱ ጋር እንድትጣላ ስለማልፈልግ ነው እኔ ዝም ያልኩ። እሱ እኔን ለብቻ ይጠራኝና ለካ አንተን የሚጠራ ካል ያቅካል እንጂ ከአንተ ጋር እንደምትተዋወቁን ያላቅብን ያለችው እና በጣም ደስ የሚነገግር ነው። ኦልሬዲ በጣም ብዙ ዛሬ በጣም ደስ ይላል። በቃ ህይወታቸው ሰው እንዲገባባቸው አይፈልጉም። የሚረብሻቸው የሚያጣላቸው ሰውን መራቅ እንዳለባቸው ያን ሰውም ደግሞ ለዘውን ይብል አስባችሁ ታላለን ፍቅረኛውን የወደፊት ህልሙን ሊቀማበት ብሎ እንኳን ብሩኬ የምንድን ነው? በቃ እኛ እኛ ጥፋተኛ ራሳችን እንደ ጥፋተኛ አድርገን እንኳን ይቅርታ እንበለው ነው ያሉ ብሩኬ፣ ሀይሚ፣ ለዛውም እኔ ይቅርታ አልልም፣ ምንም ያጠፋሁት ጥፋት የለም። ከዚህም በፊት ቪዲዮ ሰርቼለት ሁሉ ይቅርታ ብየዋለሁ፣ ድጋሜ ማለት አያስፈልግም ብላለች ማለት ነው እና በይሁ በቃ አሁን አንቺ ይሄ ምንም የሚያሸንፍ ነገር አይደለም። ይቅርታ ማለቱ ትልቅነት ነው፣ ገባሽ አይደለ ሲጀመር ማለት ነው። ሲቀጥል ደግሞ በቃ ለምታደርጊው ነገር እኔ ትናንትን ብዬሻለሁ፣ ምንም ብዬሻለሁ። ብሩኬን አማክሪ ምንም። አሁን ለምሳሌ እንደዚህ የሚያስቸግርሽ ሰው ካለ ሌላ ሰው እንደዚህ የሚያስረብሽሽ ከሆነ በቃ አጠገብሽ የምትጁ የምታፈቅሩ የሚያኮራሽ ባል እያለሽ ሌላ ሰው በቃ በራስሽ አትወስኝ ከባሽ አይደለም። በቃ የሚጸጽትሽን ነገር እንዳለሽ ምንድነው በኋላ የሚቆጭሽና የሚጸጽትሽን ነገር አታድርጊ። ለምን ወይኔ ባላደረግኩት ኖሮ ወይኔ ለምን ተጸጸኩ ለምን ቸኮልኩ የምትይበትን ነገር አታድርጊ። ወስኝ አስቤ ከማድርግሽ በፊት ነው ያለሽ። እና የሆነት ብሩኬ እኔ እንደዛሬው አስደስቶኝ የማያቅም፣ ንግግሩ፣ ብስልነቱ ለምን ያው ኦልሬዲ የመክፈቻ ቪዲዮ ሲናገር በጣም ብዙ ነገሮች ተናግሯል። ስሜቱን ተናግሯል። ከዛ ደግሞ ሀይሚ መጣች፣ በቃ እሷም ያለውን ነገር ተናግራለች። ስለተታረቁም በጣም ደስ ብሎኛል። ደስ ያለ ነገር ደግሞ ፓርቱ ንግግር። ይሄን ነገሮችን አስተካክለን ፈተን ወደ ቡታጀራ በሰላም በዓልን ከቤተሰቦቻችን ጋር እናከብራለን። ኦልሬዲ አሁን ነገ ከፋሲል ጋር ይመጣሉ ብዬ ነው የማሰቡ ማለት ነው። ያው ፋሲልን ይቅርታል ይሉት ማለት ነው እና ብሩክ ደግሞ ይሄን ነገር ያደርገዋል ብዬ አስባለሁ። ብሩክ በጣም በሳልና አስተዋይ ሰው ነው። በቃ በጣም ከሱ የማይጠበቅ ንግግሮች ነው የሚናገረው። ገባችሁ አለ። በቃ አሁን ፋሲል እናንተ የሚያጣላችሁ ፋሲልን ከህይወታችሁ ታስወጣላችሁ፣ የራሳችሁን ህይወት ተወሰናላችሁ፣ የራሳችሁን ላይፍ ትኖራላችሁ። በፊት እንደምትኖሩት ስትላፉ ስትጃጅ አሉብን ያ ያ ነገር ነው የሚያምርባችሁ እናንተ ማለት ነው። ለእንደዚህ አይነት ነገር ራሱ ይህን ያ ሊያከራክራችሁ ራሱ ሊያጣላችሁ አይችሉም። ዋናው እምነቱ ስለ አሁን ራሱ ስለወደደሽ ስላፈቀረሽ ስላፈቀረች ነው። ስላአሁን አንድ ሰው ቀለበት ወረዴ ከተቀበለ ብዙ ነገር ኔልዞ ሌላ ነገር ብሎ ይጠይቅሻል ብዬ ነበረ፣ ግን ምንም አይነት ነገር አልጠየቃትም ማለት ነው። እና በቃ ይሄ ደስ የሚል ነገር ነው ስለሚወድሽ ስለሚያከብርሽ ስለሚተማመንብሽ ነው እንደዛ የሆነው ማለት ነው እና በጣም ይለያል ብሩኬ ማለት ነው። ለዛ ይህን ደግሞ ማመስገን አለብሽ፣ ይገባሽ አደለ ሃይምሻ በቃ በግልጽ ነገሮችን ማድረግ ነው ያለባችሁ፣ መወያየት ነው ያለባችሁ። እና ብሩኬ በቃ ዛሬ ቃላጣውለት የውነት የውነት ማለት ነው በቃ በጣም አስተዋይ ሰው ነው። የውነት በቃ የልጅ የልጅ አስተዋይ ታውቃላችሁ፣ ለሚናገራቸው ልጆሮች ለእሷ ክብር ሰጡ። በቃ ሳትፈሪ ፈሪ አላት። በቃ በግልጽ ነገር የምጠይቅሽ ጥያቄ አለኝ እንድትመልሽልኝ እፈልጋለሁ ብዙ ጥያቄዎች አሉኝ ያን መልሽልኝ ከሱ ጋራ የፍቅር ግንኙነት የለሽም አይደለ ወይ ከቀለበቱ ውጪ ሌላ ምንም ያደረገሽ ነገር የለም ወይ በህይወት ይሻላል እና ደስ ይላል ያው ኖር በቃ ይሄ ማንም ሰው የሚጠይቀውን ጥያቄ ነው ገባችሁ አይደለ ፍቃድ እየሰጣት ነው እኔ መውጣት ካለብኝ ይወጣለው መግባትም ካለብኝ ደግሞ እገባለሁ ያህላት እየጠየቃ ነው እና በጣም እድሉን ሰፍተሀት ራሱ ይሄን ያህል ማውራት በመቻሏ ራሱ በጣም ደስ ብሎኛል። የእውነት ለመናገር ማለት ነው እና በጣም ከመጀመሪያ ስትመጣም እራሱ በጣም አምሮብሻል ብሏት ካር ንቆትን የጀመረው ማለት ነው። እና ዛሬ በጣም አምሮብሻል፣ ቀሚስሽ ያምራል፣ ሹሩባ ያምራል፣ ኤቭሪቲንግ አይ አም ቢቲፉል ሆነሽ ነው የመጣሽው ሀይሚሻ ማለት ነው። እና ደስ ይላል በቃ ሁሉም ነገር ተስተካከለ። በመጨረሻ ግልጽ ሆናችሁ ደግሞ እናንተ ስለተወያያችሁ በጣም ደስ ብሎኛል ማለት ነው። ለማን ብላችሁ ፋሲካን በእግዚአብሔር በጌታችን በትንሳኤ እናንተ ምታዝኑት የምትደበሩት ለዛ፣ ጀስት ፈታ ብላችሁ በማውራታችሁ ደስ ብሎኛል። በቃ ነገሮች ተስተካክለው ያለውን ነገር ክሊር አርግታችሁ ስላወራችሁ ምን ስላላችሁ በቃ በጣም ደስ ይላል። እና ቤተሰብ ነው፣ ይሄን ነው የምላችሁ። እኔ ደስ ብሎኛል። ሀይሚ እና ብሩኬ ስለተጣሉ በቃ በደስታ ቪዲዮ ነገኑልን፣ ሰብስክራይብ አርጉን። ባይ ባይ